ኤርትራ የኢትዮጵያን ድንበር ተቆጣጥራለች። የኢትዮጵያ ኃይሎች በስፍራው ይገኛሉ። የመጨረሻው መጨረሻ በይፋ ተጀምሯል። በዚህ በኩል የፌዴራሉ መንግስትና የትግራይ ኃይሎች ወደ ተኩስ ልውውጥ ገብተዋል። የአማራ ክልል ጦርነት ተባብሶ ቀጥሏል። የሀገሪቱ ረጅሙ የኦሮሚያ ክልሉ ጦርነት አድማሱን እያሰፋ ነው። ከዚህ በፊት ሰላማዊ የነበሩ ቀጠናዎችንም እያዳረሰ ይገኛል። በህወሀትና በፌዴራሉ መንግስት መካከል የተፈረመው የሰላም ስምምነት የታሰበውን ያክል በትግራይ ዘላቂ ሰላምን ባያሰፍንም በቀጠናው ሁለት ፖለቲካዊ ጉዞዎችን ማርሽ ቀይሯል። ይህ ስምምነት ዓለም የመሰከረለትን የኢትዮጵያና ኤርትራን የሰላም ስምምነት እንዲፈርስ ከማድረግም ባሻገር የአማራ ክልሉን ጦርነት አዋልዷል። እነዚህ ኃይሎች ከኢትዮጵያ መንግስት ጋር አብረው የህወሀትን የቀብር ስነ ስርዓት ለመፈጸም በሚል ተዋግተዋል። ይሁንና ህወሀት መቃብር ሳይወርድ ጦርነቱ በመቋጨቱ ብሎም በድርድር ሂደቱ ላይ ተሳታፊ ባለመሆናቸው ሆድብሷቸው እሰያስ አኩርፈው ተቀምጠዋል። የፋኖ ኃይሎች በህወሀት ያነሱትን አፈሙዝ ወደ መንግስት አዙረውታል። ይህ ከሁለት ዓመታት በላይ የቀጠለው የጦርነት ሰደድ እሳት ብዙዎችን አርግፎ አሁንም ቀጥሏል። ኢትዮጵያ የቀይ ባህር ይገባኛል ጥያቄ ማንሳቷ በቀጠናው እየተቀጣጠለ ባለው እሳት ቤንዚን ጨምሮበት መላው የአፍሪካ ቀንድን እያናደደ ይገኛል። አንዳንድ ተንታኞች የኢትዮጵያ መንግስት የቀይ ባህርን ይገባኛል ጥያቄ ያነሳው የኤርትራ መንግስት በኢትዮጵያ የሚንቀሳቀሱ ታጣቂዎችን ማገዝ ሲጀምር በኢሳያስ አስተዳደር ላይ ፖለቲካዊ ጫና ለማድረስ ነው ይላሉ። ከኢትዮጵያ መንግስት ጋር ወዳጅ በነበሩበት ጊዜ እንደዚህ አይነት ጥያቄዎችን የኢትዮጵያ መንግስት በይፋ አለማንሳቱን ለአበይትነት በመጥቀስ በሌላ በኩል የኢትዮጵያ ቀይ ባህር መዳረሻ ያስፈልጋታል፣ አሰብ ወደብን የተቀማችበት ሁኔታ ህጋዊ መሰረት የለውም፣ የወደብ መገኘት በኢትዮጵያ ኢኮኖሚያዊ ፖለቲካዊና በባህር ደህንነት ጉዳይ ላይ ለኢትዮጵያ ስብራት ነው የፈጠረው። ስብራቱ የሚጠገነው ወደቡን መመለስ ሲቻል ብቻ ነው። መንግስት ይህንን ጥያቄ ያነሳው ይህንን በመረዳት ነው በሚል ይከራከራሉ። ዘመቻ አሰብ ወደብ በይፋ ተጀምሯል። ክተት የሚባል ቀን እየቀረበ ሲሆን፣ ድንበር አካባቢ የተፈጠረው ውጥረት በከፍተኛ ሁኔታ ተካሮ የመጨረሻው መጨረሻ ላይ ነው። ለኢትዮጵያ መንግስት ይህ ጦርነት በድል መወጣት ከቻለ ሁለት ድል ነው የሚሆነው። አንድም ለዘመናት በኢትዮጵያ ውስጥ በመንግስት ያኮረፈን ሁሉ አለሁ የሚለውን የኢሳያስ አስተዳደርን ተግባራዊ ትምህርት ማስተማር፣ ሁለትም የአሰብ ወደብን መመለስ። በዚህ ጉዳይ ላይ ምሁራን በተለያየ ጎራ ተካፍለው ትንታኔያቸውን አስቀምጠዋል። በሰው ኃይል ብዛት፣ በታጠቁት ዘመናዊ የጦር መሳሪያ በማወዳደር ጦርነቱ በኢትዮጵያ በላይነት እንደሚጠናቀቅ በቀላሉ ወደቡን በእጇ እንደምታስገባ የሚተነትኑት በዚህኛው ጎራ ሲሰለፉ በሌላ ወገን የዚህ ዘመን ጦርነት በሁለቱ ኃይሎች ብቻ የሚገደብ አለመሆኑን ጠቅሰው የዓለም ኃያላን ጎራ ለይተው የገንዘብና የመሳሪያ ብሎም የዲፕሎማሲ ድጋፍ ስለሚያደርጉ ጦርነቱ በቀላሉ የማይቋጭ ለሁለቱም አውዳሚ የሆነ የውክልና ጦርነት ይሆናልም ይላሉ። ሌላኛው የኢትዮጵያ መንግስትን የማይጨበጥ አቋም በመጥቀስ በመንግስት ተማምኖ ይህ ነው ማለት አይቻልም የሚሉት በሌላ ጎራ ተሰልፏል። ኢህአዴግ በ1992ቱ ጦርነት ከ100 ሺህ በላይ ወታደሮች ሕይወታቸውን ገብረው አስመራን ወደ ማዶ አጮልቀው የተመለከቱ ጠዋት ሲነጋ እሰያስን ከቤተ መንግስት ጎትተን እናወጣለን እያሉ በድንገት እኛ የሰው ሀገር ለመውረር አልተዋጋንም ወደኋላ ተመለሱ እንዳለ ሁሉ የብልጽግና አቋምም የማይጨበጥ በመሆኑ በደም የተገኘን ድል በፖለቲካዊ ውሳኔ የመቀማት እድል ሊኖር ይችላል ባይ ናቸውም። በትግራይ ጦርነት ጊዜ የተወሰኑ ፖለቲካዊ ውሳኔዎችን በመዘርዘር መከላከያ ሰራዊቱ ትግራይን ለቆ እንዲወጣ መደረጉ ህወሃት በአማራና በአፋር ክልል መጠነ ሰፊ ወረራ ለማካሄድ የአምስት ወራት የዝግጅት ጊዜ እንደሰጠው ጠቅላይ ሚኒስትሩ ዘመቱበት በተባለው የአስራ ሶስት ቀናት ዘመቻ በከፍተኛ መስዋዕትነት ከአማራና ከአፋር ክልል ለቆ ከወጣ በኋላ መከላከያ ወደ ትግራይ ክልል ዘልቆ እንዳይገባ የተደረገው ፖለቲካዊ ውሳኔ ተጨማሪ ለህወሃት የዝግጅት ጊዜ መፍቀዱ፣ እንዲሁም መከላከያ ሰራዊቱ መቀሌን ከከበበ በኋላ የተፈረመው የፕሪቶሪያ ስምምነት የመከላከያ ሰራዊቱን ድል የቀሙ ፖለቲካዊ ውሳኔዎች ናቸው በማለት ዘመቻ አሰብ ላይም ተመሳሳይ ነገር ሊኖር እንደሚችል መላምታቸውን ያስቀምጣሉ። በሀገር ውስጥ ያለው የፖለቲካ ውጥረትና በአማራና ኦሮሚያ ክልል እየተደረገ ያለው ጦርነት የትግራይ ውጥረት ለእንደዚህ አይነቱ ሁኔታ በፍጹም የሚያመች አይደለም፣ የሚሉም አሉ። በተለይም የህወሓት የወቦና የፋኖ እንዲሁም የኤርትራ ጥምረት አሁን አሁን እውን እየሆነ መምጣቱ ሁኔታውን ከድጡ ወደ ማጡ ያደርገዋል። በሰሞኑ ላለፉት ዓመታት በጦርነት ስትተራመስ በቆየችው ሱዳን እነዚህ ኃይሎች ተገናኝተው በኢትዮጵያ ውስጥ ከመንግስት ጋር እያደረጉ ያሉትን ጦርነት በተቀናጀ ሁኔታ መምራት በሚችሉበት ሁኔታ መክረዋል ሲል ዓለም አቀፉ የሚዲያ አውታር ዘ ኢኮኖሚስት ጠጋልጧል። በአዲስ አበባ ዩኒቨርሲቲና በሆርን ሪቪው በተዘጋጀው መድረክ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እያሰመሩበት ይህንን ነው። ሚኒስትሩ ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የተለያዩ ጸብአጫሪ ድርጊቶችን እየፈጸመች ትገኛለች። ኢትዮጵያ ምላሽ ያልሰጠችው ለሰላም ባላት ቁርጠኛ ፍላጎት ነው። ይህ በዚህ መልኩ ይቀጥላል ማለት አይደለም ሲሉ ነው ረገጥ አድርገው ያሰመሩበትም። ይህ ማለት በዚህ ይቀጥላል ማለት አይደለም የምትለው አረፍተ ነገር የጉዳዩ ዋናው አስኳል ስትሆን፣ የኤርትራ መንግስት ለኢትዮጵያ ታጣቂዎች የሚሰጠውን ድጋፍ የማያቆም ከሆነ ጦርነቱ አይቀሬ ነው ማለታቸው ነው። ሌላው የቀጠናው ስጋት የኤርትራ ጦር በኢትዮጵያ ሉዓላዊ መሬት ውስጥ መንቀሳቀሱ ነው። በሰሜን ትግራይ ከህወሓት ታጣቂዎች እኩል በከተሞች ውስጥ የጸጥታ ማስከበር ሥራ እየሰራ ሲሆን ይባስ ብሎም የውሎ አበላቸው ከህወሓት የተከፈላቸው መሆኑ ነገሩን ፍየል ወዲህ ቅዝምዝም ወዲያህ አድርጎታል። የኢሮብ ወረዳ አጋማሽ መሬቶች እስካሁንም በኤርትራ ሰራዊት እጅ መገኘታቸው የጦርነቱ ቀጥተኛ መንሴ የመሆን እድሉ እየሰፋ ነው። በዚህ ሰሞን ብቻ በዚህ አካባቢ ከኤርትራ ጦር በተከፈቱ ተኩሶች ከአስር በላይ የኢሮብ ማህበረሰብ አባላት ተገድለዋል። ሰራዊቱ ወደ ኢትዮጵያ ይዞታውን ቀን በቀን እያሰፋ የተለያዩ ቀበሌዎችን እየተቆጣጠረ ይገኛል። የኤርትራ ሰራዊት በኢሮብ ህዝብ ላይ አይነተ ብዙ የሰብአዊ መብት ጥሰቶችን እየፈጸመ እንደሚገኝ የተለያዩ ዓለም አቀፍ ሰብአዊ መብት ተሟጋች ድርጅቶች ኤምባሲዎችና ዲፕሎማቶች በተለያዩ ጊዜያት ባወጧቸው ሪፖርቶች አመላክተዋል። የጅምላ ግድያ፣ አካላዊና ስነ ልቦና ጥቃቶች እንዲሁም አስገድዶ መድፈር ተጠቃሽ ናቸው። በቅርቡ ይህንን አካባቢ ማዕከል ያደረገ የህወሀትና የኤርትራ ኃይሎች በህዝባችን ይፈጽሙታል ያሉትን ማንነት ተኮር ጥቃት ለመመከት በሚል የትጥቅ ትግል የተጀመረ ሲሆን የኢሮብ ሬዚስታንስ አርሚ የሚባል ታጣቂ ኃይል ተመስርቷል። ታጣቂ ቡድኑ አፋር ከሚገኘው የትግራይ የሰላም ኃይል ጋር ውህደትን ፈጽሟል። ከኢትዮጵያ መንግስት በተቃራኒ የቆሙት እነዚህ ኃይሎች በራሳቸው እርስ በርስ ደመኛ የነበሩ በመሆኑ በአንድ ላይ የመሰለፋቸውን ነገር አጠራጣሪ አድርጎታል። ምናልባትም የጠላት የጠላት ወዳጄ ነው ብለው አንድ ላይ ቢቆሙ እንኳን እርስ በርሳቸው የመተማመን ሁኔታቸው እምብዛም ነው። አንዳቸው ከአንዳቸው በላይ ከጠነከሩ ከአብይ በኋላ ተረኛው እኔነኝ የሚል ፍርሃት ውስጣቸው ጎልቶ ይታያል። ህወሃትና ፋኖ በውልቃይት ጠገዴ፣ ሰቲት ሁመራ፣ በራያ መሬቶች ላይ ሊስማሙ አይችሉም። ህወሃት እነዚህን ቦታዎች ማስመለስ የህልውና ጉዳይ አድርጎ ሲናገር ይሰማል። ለፋኖ ታጣቂ ኃይልም ቢሆን እነዚህ መሬቶች የአማራ መሬት የመሆናቸው ጉዳይ ቀይ መስመር ነው። የውቦ ታጣቂዎች አዲስ አበባ የኦሮሚያ ናት፣ በኦሮሚያ ክልል አስተዳደር መዋቅር ውስጥ መግባት አለባት የሚለው አቋም ለድርድር የሚቀመጥ ነጥብ አይደለም። ታጣቂ ኃይሉ በታንዛኒያ ከመንግስት ጋር ባደረገው ድርድር ዋነኛ ያልተስማማበት ምክንያት ቢኖር አዲስ አበባ ነችም። የጥቂት ጊዜ ታሪካቸውን እንኳን ብንመለከት ከእነርሱ በላይ ደም የተቃባ የለም። ኤርትራና ህወሃት ከ1992 ጀምሮ እስከ 2013 በነበሩ ጦርነቶች እርስ በርስ የጭካኔ ጥግ ተደራርሰዋል። የተለያዩ ዓለም አቀፍ ተቋማት ጥቅምት 24/2013 የጀመረውን ጦርነት ተከትሎ በትግራይ ክልል የተፈጸሙ የጅምላ ግድያዎች፣ አስገድዶ መድፈርና አካላዊና ስነ ልቦና ጥቃቶች በአብዛኛው የፈጸሙት የኤርትራ ሰራዊትና የአማራ ክልል ኃይሎች መሆናቸውን በተለያዩ ሪፖርቶች አመላክተዋል። የህወሓት ታጣቂ ኃይል በጎንደርና በወሎ አቅጣጫ በተቆጣጠራቸው የአማራ ክልል አካባቢዎች የፈጸማቸው የሰብአዊ መብት ጥሰቶች በርካታ ናቸው። የአሁኑ የፋኖ ታጣቂ ኃይል መስራቾች ህወሓት ይዘውረው የነበረው ኢህአዲግ ጸረ አማራ ተረክትን ኢትዮጵያ ውስጥ አስርጿል። በተለያዩ የሀገሪቱ ክፍሎች በዚህ ተረክት ምክንያት የአማራ ብሔር ተወላጆች በማንነታቸው ተጨፍጭፏል የሚል ሐሳብ በሰፊው ሲያንሸራሽሩ የነበሩ ናቸው። የአሁኑ የወቦ ታጣቂ ኃይል ተሰንጥቆ የወጣበት ኦነግ በ1983 በህወሃት ኃይሎች የተካደ ብቻም ሳይሆን ህወሃት መራሹን ኢህአዴግ በትጥቅ ትግል ሲታገል የቆየ ብሎም በህወሃት መሪነት በመላው ኦሮሚያ በኦነግ ስም በርካታ ወጣቶች የተገደሉበት ታሪክ በሁለቱ ኃይሎች መካከል ያለውን የደመኝነት ታሪክ ገላጭ ነው። እጅግ በጣም ብዙ ተንታኞች እነዚህ ኃይሎችን ያጣመራቸው አንድ የጋራ ጠላት እንጂ በውስጣቸው አንዲት ፍሬ መተማመን የለችም። ጦርነትን የመሰለ አደገኛ ነገር በጋራ ለማድረግ ብሎም ወዳሰቡት ግብ ለመድረስ መተማመን ወሳኝ መሆኑን ይጠቅሳሉ። እነዚህ ኃይሎች ደግሞ የመተማመን ዕድላቸው ጠባብ በመሆኑ የጥምረቱን ውጤታማነት ጥያቄ ውስጥ ይከቱታል። ኤርትራ በኢትዮጵያ በኩል የሚቀርቡ ወቀሳዎችን ሙሉ በሙሉ ውድቅ አድርጋ፣ በተቃራኒው ኢትዮጵያን በጸባጫሪነት ትከሳለች። ከንቱ ቅዠት ያለችው የኢትዮጵያ የባህር በር ጥያቄ በሉዓላዊነቷ የተቃጣ ጥቃት ነው ትላለችም። ዓለም አቀፍ ተቋማትና ዲፕሎማቶች ሳይቀር ያወጣቸው ሪፖርቶችን አጣጥላለችም። ኢትዮጵያ የቅዠት የባህር በር ማግኘት ፍላጎቷን ለማሳካት ኤርትራን ለመውረር እንደ ምክንያትነት ልትጠቀምበት የመረጠችው እንጂ በኢትዮጵያ የፈጸምነው በደል በፍጹም የለም ባይናቸው። የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ባለፈው ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ የኢትዮጵያ መንግስት የተባበሩት አረብ ኤምሬቶች የትሮዥ ፈረስ ነው ብለውት ነበር። ቀጠናውን እያናወጠች ያለችው ይች ሀገር መሆኗን በመጥቀስ የአቢይ አህመድ አስተዳደር የሀገሪቱን የቀይ ባህር ቀጠናን የመቆጣጠር ፍላጎት ለማሳካት የሚጥር እንደሆነም ገልጸውታል። የሚያጠፋው ጠፍቶ እየተቀጣጠ ላይ ያለው የአፍሪካ ቀንድ ነበልባል በየቀኑ አዳዲስ ክስተቶችን እያስመዘገበ ይገኛል። በቀጣይ ተነታኔ ዘገባችን በሌሎች ርዕሰ ጉዳዮች እንመለሳለን። የዛሬው ቆይታችን በዚህ አብቅቷል። ስላዳመጣችሁን ከልብ አመስግነን ተሰናበትን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።